እንግዲህ የሙቤ እጁ ላይ ምልዝን ጂጂ መተት ያደረገችበት ተበጥሶ ወጥተዋል። እሱንም አልሐምድሊላ እንኳን ደስ አላችሁ። ሲቀጥል ደግሞ ሙቤ ሁለት መቶ ሺ ገብተዋል። ሁለት መቶ ሺ ሰብስክራይብ ገብተዋል። ሰርፕራይዝ ሆነዋል። ሲቀጥል ደግሞ የናሆ ብርም ተበጥሰዋል ማለት ነው። እንግዲህ በጣም ደስ የሚል ነገር ማለት ነው። ደስ ብሎኛል። ለካ ጂጂዬ መተት ጂጂ መተት አድርግባቸው ነበረ ተው ብዬ ጋር እንዲለያዩ ተሰው ጋር እንዲት እንዲደሩ ማለት ከእንደዚህ አይነት ነገር አላህ ይጠብቀን ማለት ነው አሰላም አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴናችሁ ሰላም ናችሁ ሰላማችሁ በዚህ በዚህ ትርፍርፍ ይበልልኝ ሰላም ሰላም ክርስቲያን ቶቼ እንዴናችሁ ባላችሁበት አላህ ይጠብቅልን ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱ። እንግዲህ ዛሬ እዚህ የመጣሁት እንደምታውቁት ውብዬና ናሆ ጥሩ ሁኔታ ላይ አልነበሩም። እንደዛው ሙቪ እንደዛም ጥሩ ለቤቱ አንድ ነው እንግዲህ ሙቪ ማለት ነው። በጣም ያሳዝናል። እሱም እንደዚህ እንግዲህ መተት ታድርጎበት ተደርጎባቸው እንግዲህ ተቤተሰብ የሚለያይ ከትዳራቸውን የሚያላቅቅ ከእናታቸውን የሚያለያይ እንግዲህ መተት ነበረ። መተቱ አሁን በራሱ እጅ እንግዲህ ጓደኞቹ ተሰብስቦ እንግዲህ ውብዬ የምታደርገው ነገር ስታጣ እንደሚፍጣ ብዙዎቹ እንደዚህ ተሰብስቦ እንግዲህ መፍትሄ የፈለጉለት ማለት ነው የውቤ ሁለት መቶ ሺህ በመግባቱ እና በሱ እንትን አድርጎ እንግዲህ ሰፕራይዝ አድርጎ የእንቅርፍ መድኃኒት ሰጧቸው እና ማለት ነው። የእንቅርፍ መድኃኒት ሰጧቸው እና ከዛ ሲተኙ እንትኑ ተበጠሰ ማለት ነው። አነሱት ማለት ነው። የሙቤይም የናሆም ማለት ነው የናሆ ያው አንተበጠሰም ነበረ፣ ግን ሊበጥሱት የተሞከረ ነበረ። አይታችኋል እንግዲህ ውብዬ ከወለደች ወር አልሞላትም። ወር ሳይሞላት እንግዲህ ብጥብጡ እንደተነሳና ልጁም ያው ውቤም የወለደች ጊዜ ራሱ ሙሉ ብዬ የወለደች ጊዜ ራሱ አልነበረም ሆስፒታል። ናሆ ማለት ነው በጣም ችግር ውስጥ ነበረ። ሙቤ ደግሞ ያው እናቱም ቤት ራሱ ትቶ መጥቶ እናቱን ይዞ ሊያስታርቅ ብሎ እየመጣ ሰውየው የእሱንንም እንግዲህ አሻሽታ ምን አድርጋ እጁ ላይ አሰረችለት። ና መተት አረገችበት። ና መልሶ ወደ ቺጂ ጋር ተቀየረ። ናሆ ላይ ግልብጥ አለባት። ሙሉ ውብዬ ላይ ግልብጥ አለባት። ማናችሁም አያገባችሁም በማለት ውቤም ናሆም ጊዜ ማንም ሰው እንዳይነካት፣ ማናችሁም ልጅ መስዋዕትም፣ ማናችሁም አይፈቅድላችሁም ብሎ የናሆም እናት መጥቶ ነበረ። የሙቤ እናት መጥታ ነበረ። እነሱም ሁሉም አይሆንም ብሎ እንግዲህ አሸንፎ እሷን እንዲዜ ነው የምፈልገው። ናሆም ውብዬ፣ አንቺ ጨካኝ ነሽ፣ አንቺ እንደዚህ መጥፎ ሰው ነሽ፣ አንቺ የምታሳስሪኝ፣ እንደዚህ የምታረግኝ ብሎ እንግዲህ ብዙ ነገር ብሏታል ማለት ነው። ያው የልጆቹ ም እና ስለሆነች ብዙ ሰው ማሳስሪው ይሄ ልጅ ለምንድን ነው እንደዚህ ለምንድን ነው መታሳስሪ? ብሎ ብዙ ብዙ ብዙ ነገር ጥያቄዎች መጥቶባት ነበረ። ያ ሁሉም እሷ አልሰማም ብላ እንግዲህ አልሰማም ብላ ይሄ ሁሉም ማና አትፈልግም ብላ እንግዲህ ያላት እድር ነው። እነ እሚፍታ ሁሉም ሰብስባ ሌላዎቹም አሉ። ቅርታ ስማቸውን ብዙም ምትስነማይ ላይ ነው ሌላዎቹም አሉ እንግዲህ ውቤና ነሆ ያው ቤት እንደሌሉ ታውቃላችሁ። እንግዲህ ውብዬ ደውላ እስከ ሲመጡ ድረስ እንግዲህ የቤት ሰፕራይዝ አድርጎ ኬክ ገዝቶ ቤቱን ሌላ ነገር አድርጎ የእንትን ደግሞ የሚጠጡትን የእንቅልፍ መድኃኒት ያው እንትኑን አይበጥስም ብሎ ከልክሎ ነበር። ብሩንም ነሆ አይበጥስም ብሎ ከልክሎ ነበር። ሙቤም ደግሞ እጁ ላይ ያሰረችለት ክር እሱም እንዴት አድርጎ አልወጡትም ማንም ሰው አይዘኝም ብሎ ነበር። ከዛ የሁለቱም ውሃ ላይ በጥብጦ ሰፕራይዝ እንደመሰለ ሁለቱም ላይ ውሃ በጥብጦ ብርጭቆ ላይ አረጉ። የእነሱ ደግሞ የነዛ ኮካና ስፕራይት አድርጎ አስቀምጦ ነበረ። ዛሬ እንዴት ነው ምናምን ሲል እንግዲህ ውብያ ውቃ ሄዳ የሙቤም እንኳን ደስ አለ ሁለት መቶ ሺህ ስለገባ ደስ ብሎኝ ያንተ ነው፣ ያዘጋጀውን ልክ አለችው። ሙቤ በጣም ደስ አለው። ወይ ውብዬ፣ ይሄ ማሰብሽ ራሱ በጣም ትልቅ ነገር ነው። ከልብ ነው ማመሰግንሽ ብሎ እቅፍ አድርጎ ሳማት። ልክ ናሆ ደግሞ ሲገባ እዛ ቀን አጠገቤ እንዳትመጣ አልፈልግህም ያለችው ናሆ ላይ ሄዳ አንገቱ ላይ ተጠመጠመች፣ ወገቡ ላይ ተጠመጠመች ይላችኋለሁ። እሱም ደነገጠ። እንዴት ዛሬ መጥተሽ ሳምሽኝ አላት። እንዴት ዛሬ እያሸኝ ውብዬ አላት። እንዴ ለምን አልልህም? የልጆች አባት አይደለም እንዴ? ለምንድን ነው ሰላም? እንዴ ዛሬ ነው? እኔ እንጃ። እውነት እቅርታ ታረግልኝ? እንዴ ያላት። እንዴ ለምን አላረግልህም? አውቅርታ እኮ አድርጌልሀለሁ። ለምን አላረግልህም? አለማወቅ ነበረ፣ የተሳስቼ ነበረ እንደዚህ አይነት ነገር እና እናንተም አለማወቃችሁ ያላወቃችሁት ነገር ስለሆነ የእሱ ብዬ ነበረ። አሁን ግን ተረዳኋችሁ። እናንተም ቢረዳችሁ ሰው ስለ አጣ ነው እና ሲል እና አሁን በጣም ደነገጠ። እኔ ብዬ ምንጃን ያላምንም እንዴት እውነት እቅራሽኝ እንዴ እውነትሽ ነው ሲላት፣ አዎ እንዴ እቅራል እኮ እኮ ምን ሆኗል? ምን ነው ደነገጥክ አንተ። ብጥብጥ ነው እንደምትፈልገው? አይ ልብጥ፣ አይ ድብድብ ነው የፈለግከው። ሁሌ ብጥብጥ፣ ሁሌ ድብድብ ትፈልጋለህ። ሰላም አትፈልግም። በቃ በሰላም በቃ፣ ሁሉም ነገር ትቼ አለሁ። እቅርታ ብዬሽ አለሁ። በሰላም እንፋታ፣ እንፈተነዋል ነገሩ ሁሉም ብላ እንግዲህ እሷ ምንድን ነው ያንን የእንቅልፍ መድኃኒት ሰጥታው ተኝቶ። አንዳቸው እንኳን ባናድን አንዳቸው እንድናድን ብሎ የሰሩት መድኃኒት ነው፣ እንቅልፍ የእንቅልፍ መድኃኒት እንግዲህ አንድ የእንቅልፍ መድኃኒት ከጠጣችሁ አንድ ሰዓት ሙሉ ነምሳችሁን አታውቁም። እንቅልፋችሁ በቃ የሞተ ሰው በሉት፣ ትንሹ ሞት ትልቁ ሞት ሳይሆን ትንሿ ሞት በሉት። ይዞ ነው የሚሄደው። ስምትነቁት ራሱ ስትነቁ ራሱ ግራ ግብት ነው የሚላችሁ በቃ የሆነ ሻሂም ላይ ይሁን ውሃም ላይ ይሁን፣ ግን አይገልም። እኔ የሚገል መስሎኝ ነበር አይገልም። እሺ እንቅልፍም ብይላችሁ የለም አንዷን ጠብ አድርጉና ግጥም አድርጋችሁ ለጥ በለ በቃ። የተኛችሁበት ራሱ አታውቁም። ማንም ይገልብጣችሁ ምን ይበላችሁ፣ አገልብጦ ብራችን ይዝረፋችሁ ምን ይበላችሁ፣ ማንም ሰው አያውቅም ማለት ነው። በቃ የእንትን ሞት የድሀ ሞት ይባላል እሱ ደግሞ፣ ያው የድሀ ሞት ይባላል። ይሄ የእንቅልፍ መድኃኒት የሚሰጠው የደሃ ሞት ይባላል እና እንግዲህ የእነሱ እንደዚህ ተዘጋጀ እና እነሱ ያው ያሰቡትን እነዚህን አድርገን ከጠራናቸው ሌላ ነገር ይጠረጥራሉ አሉ እና ሲያስቡት፣ ሙቤ ሁለት መቶ ሺህ ይገባል። ከዛ በቃ በሱ ንጥራቸው ብለው እንግዲህ እነ ሚፍታ ደግሞ እዛ ቤት ገብቶም አያውቅም ነበር፣ የመጀመሪያው ነው። ውብዬ ራሱ ደነገጠች። ሚፍታ እንዴት መጣ ምናምን አለችው። በጣም ደነገጠች። እረ ችግር የለም ብሎ እንግዲህ ችግር የለም እንዴት ሚፍታ ተሙቤ ጋር ያለው ነገር ታውቃላችሁ፣ ያለው አቀራረብ ታውቃላችሁ። ወደ በፊትም ሄዶ ቤታቸውን አስተካክለው ምን ብሎ እየመጣው የነበረው ከዛ እንግዲህ ሲገቡ ያው እንዳልኳችሁ ሰበራች ተደረጉ ከዛ ሙቤ በጣም ደስ አለው። በቃ ደስ አለው እውነት ልነግራችሁ አንችልም። እንዴት አስታውሰች እንዴት እንደዚህ ምናምን አላት። በቃ እሷም ደስ ብሏታል። ያው እሷ በነገራችን ላይ የእሱን አርጋ ነው እንጂ የሙቤን ልታከብረ ነው ግን እሱን አክብራ ያንን ልትበጥ ስፈልጋ ነው ያው ውብዬ ማለት ነው ከዛ እንግዲህ ሰዓት ቸርስ ቸርስ እንባባር ሲባሉ ቸርስ ቸርስ ሲባሉ፣ ናሆ ምን እንደነገረው አላውቅም፣ አንጠጣም አለ። እናንተ ተበጥብጦ የተቀመጠው አንጠጣም አለ። ፈራ መርዝ መሰለ መሰለኝ። ምን ቢሆን የልጆች አባት ና አባት ነ መርዝ ሰጠኝ አለ ብሎ ታስባለ። እንዲሁም እሷ የሰጠችን መጠጣት ነበረብ። ግን እናንተ የሆነ ነገር ነገር፣ ወላሂ አራቱም ቸርስ ቸርስ ሲባሉ መጠጣተው እነሱ ያኮካ ስለሆነ ጠጡ። ከዛ ናሆና ውብዬ አውቃች አርሳለች ሆና እየለ ቁጭ እኮ አይልም። ጠጣ ትለዋለች። ሊጠጣ ነው ቁጭ አረገውና ኮካውን ጠጣ። አንጠጣ ብሎ ኮካውን ጠጣ። ከዛ እኔ ኔኔ አባት ሙቤ ምን ያደርግላችኋል? ሙቤ አንስቶ ግጥም ያደረገው አው ያለ ይጠጣዋል። ውብዬ እንደው የቤት ጥሽ ያለ ይጠጣዋል። እንደዋላይ ስጥሽ ያለ ይጠጣል። ተውስጥ ውስጥ እኮ ሊወስደው ነው አሁን ማለት ነው። እኔ ደግሞ መድኃኒቱ ስለማውቀው ማለት ነው፣ ስለማውቀው በሳቅ ነው የሞትኩ ነው ሳያቸው ማለት ነው። ከዚያ እስቲ ማናቸው ቀድሞ ነው የሚያስተኛው ይሄ መድኃኒቱ እያየሁ ነው ማለት ነው። እኔ መጀመሪያ ጊዜ ነበረ መድኃኒቱ የምንሰራበት ቤት አይቼ ከዛ እፈራ ነበረ። እንደዚህ ስጪ ምናምን እንቅልፍ ብያለሁ ሰው ስጪ ምናምን ሲሉኝ ማለት ነው የሚገል መስለኝ ነበረ። አረ እኔ አሰጥም፣ እናቴን ደሞ ፖሊስ ሊይዘኝ ደሞ ገልኝ እኔ አልፈልግም ራስ ስጪ አላት። ይሄ እንቅልፍ መድኃኒት ምንም የለውም ትለኝ ነበረ። እና ይሄን ስላየሁኝ እኔ ደግሞ በቃ በሳቅ ነው የምሞተው። ማን ነው ቀድሞ የሚወድቀው የሚተኛው ያልኩ ነው የነበረው ማለት ነው። ከዛ ሙቤ ግጥም አርገው ጠጣ ያወሩ እነሱ እየተጫወቱ ነው። ያው ማን ቀድሞ ይተኛል፣ የማንን ይበጠሳ እንበጥሳለን ምናምን ብሎ ተዘጋጅቶ እየተዘጋጁ ነው እነሱ ማለት ነው። ነሆ ግን የሆነ ነገር ነቃ እናተ አንጠጣ ማለት ነው። መልሶም ቢሰጡት፣ ኧረ እንካ ሚስትህን የሰጠችህን አዘጋጅታ አስቀመጠች፣ ልጠጣ ቢሉት ሊጠጣ ነው እምቢ ብሎ ኮካ የጠጣ እምቢ ብሎ ኮካ የጠጣ ምስኪን፣ ግን እንትና ሙቤ ገጠመው። ከዛ ሙቤ አሽከረከረዋ ሲወስድ ወደ ታች ዝቅ አረጎ ዝቅ አረጎ ዝቅ አረጎ ወስዶ ትኝት አይልም። ከዛ ናሆ ምናረጋችሁት አሁን ጥሩ የነበረ ሙቤ ምናረጋችሁት? ምናረጋችሁት ወንድሜ ምናረጋችሁት? ብሎ እንዲደባደቡ እንትና የአንዱ ጓደኛው ደበደበ። እንተና ለ እንዲ እያረግከው ምናረግከው ሙቤን ምናረገው? እስካሁን ደና የነበረ ሙቤ ምናረጋችሁት? ቀየራችሁት። ምናረጋችሁት? ቀየራችሁት ከዚያም ልጅ ጋር ተው ተው ይተኛ፣ ምንም አይሆንም፣ እንቅልፍ ነው፣ ይተኛል፣ ይነሳል፣ ምን ይሆናል ይሉታል። ከዛ እነሱ ምን ዋልክ ምን ዋልክ ምን ዋልክ። ከዛ ተሸክሞት እንትና ተተወጠ ማለት ነው። ሙቤን ተሸክሞት እንግዲህ ግርግር ወጣ፣ ሊደባደቡ ሆነ፣ ሁላቸውም ግርግር ግርግር ከዛ እነሞ ሙቤዬ ይሄ እያረጉት ደነገጡ። ለምን እንደዚህ አይነት ነገር አረግን ብሎ ራስ በራሳቸው ተደባደቡ። ገባችሁ? ያንን እንትና ናሆ ደበደባቸው። ሙቤን እንደዚህ ያደረጋችሁብኝ ብሎ ናሆ ደበደባቸው። ደበደቡ የአንተ ማለት ነው ሲለው ሄዶ እዛ ሶፋ ላይ በጥፊ ሲለው ሶፋ ላይ ሄዶ ወደቀ ማለት ነው። ከዛ ሙቤን ተሸክሞት ናሆ ሙቤን ተሸክሞ እዚ ቤት አላስቀምጥም ብሎ ሲተወጣ አይላቸዋ መጨረሻ ላይ እነሱ ከቀሩት እንግዲህ ናሆ እና ሚፍታ እና ሁለቱም ጓደኞችን ማን እንደሆነ አላውቃቸውም። በፊት ናሆ አንተ ነህ ፍርድ ቤት የወሰድካት ያሳያሃት ያለው ልጅ ማለት ነው። ስሙን እንጂ አላቀውማል እያዘለኝም እና እሱንም ተረፎ እነዛ ሁለቱም ወጡ። የሙቤሽ የእጁ ግን እንትን አለለት፣ ተፈታለት ግን መጨረሻ ላይ እንግዲህ አሁን ዛሬ የሚለቀቀው ቤት እናያለን። ይህ ደግሞ ሙቤ ቤት የተለቀቀ ነው ይሄኛው ማለት ነው። ሙቤ ቤት ነበር የተለቀቀው ቪዲዮ ማለት ነው እና በዚህ አይነት ሙቤ እንኳን ደስ አለ ሁለት መቶ ሺህ ገብተሃል። እና ሙቪዬ ደግሞ ከልብ እናመሰግናለን። ቆንጆ በጣም ነው የምናመሰግነው። በጣም ጎበዝ ሴት ነሽ፣ ትግስተኛ ነሽ። ንግስት ነች አንቺ እንደ ንግስቴ፣ ንግስቴ ነሽ ማለት ነው። በጣም ደስ ይላል። እንግዲህ ይህንንም ራሱ አዘጋጅተሽ ሰፕራይዝ በማድረግሽ መተት የተደረገበች እጁ ላይ ራሱ በመበጠስ በመበጠስች በጣም ጎበዝ ልጅትነሽ እንግዲህ የናሆም ተበጥሷል ያሉ ነበረ። እንግዲህ እዛ ውስጥ ይበጥሱት አይበጥሱት አላቅም፣ ይበጠሳል ያሉ ነበረ። እንግዲህ መተት ተደርጎባቸው ነበረ። አልሐምድሊላ አሁን ግን ተረፈ እላችኋለሁ። ውብዬ ያተረፈች እላችኋለሁ። እንደሚፍታ ሁሉም አላህ ይስጣችሁ። እና ቤተሰብ እናንተ ደግሞ ከወደዳችሁ ትሼር፣ ላይክ፣ አሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ከእንደዚህ አይነት ነገር አላህ ይጠብቀን እላችኋለሁ። በሌላ ደግሞ እስከ ስንገናኝ ድረስ መልካም ምሽት ይሁንላችሁ። መልካም ቆይታ፣ መልካም ቀን፣ መልካም ምሽት ይሁንላችሁ። ባይ ባይ።